ሰበር ዜና ዘመቻ አንዲነት በጎጃም ግንባር ስናን አባ ጁሜ ብርጌድ፣ ንጉስ ተክለ ሃይማኖት ብርጌድ፣ ሃያ ሶስተኛው ቀን የአማራ ፋኖ በጎጃም ቀኝ ጌታ ዮፍታሄ ንጉስ ክፍለ ጦር ስናን አባ ጁሜ ብርጌድ እና ንጉስ ተክለ ሃይማኖት ብርጌድ በጋራ በዛሬው ዕለት ታላቅ ጅብድ ፈጽመዋል። አረመኔው የአብይ አህመድ ጭፍራ በዛሬው ዕለት ከደብረ ማርቆስ ወደ ረቡዕ ገበያ ሬሽን ለመቀባበል ሲጓዝ ድማን በተባለ አካባቢ በጀግኖች በደፈጣ ተከትክቷል በውጊያው የተገኙ ድሎች አንድ ኦራሊዮ መኪና አንድ የጠላት መጠቀም የአምቡላንስ እና አንድ ካሶኒ መኪና ሙሉ ለሙሉ ከጥቅሙ ጭነዋል 23 የአገዛዙ ጦር ቁስለኛ ሆኗል ከአስራ አምስት በላይ የጠላት ጦር ተደምስሷል። የክላሽ ኤስ ኬ ኤስ ተተኳሽ ተማርኳል። ሶስት ኤኬ ክላሽ እና አንድ ጥርጥር የኮማንድ ክላሽ ተማርኳል። ሸጋዊ ዘንጋዊ የሰላምና የደህንነት ኃላፊ ባወቀ ሞላ፣ የስናን ወረዳ ብልጽግና ፓርቲ ጸሐፊ ኃላፊ ከነአጃቢው ገበየው አለሙ፣ በተባለው የረዳ ገበያ መዘጋጃ ቤት ኃላፊ በውጊያው ተመተው የቆሰሉ ሲሆን አንድ የአገዛዙ ሹፌር ከሕይወት መዝገብ ተሰርዟል። ዘመቻ አንዲነት ጎጃም ግንባር የምሽት ዜና ሁለት ጎጃም አገው ምድር ክፍለ ጦር ዘንገና ብርጌድ እና ግንቤቅ ብርጌድ በዚህ ውጊያ ጠላት ሬሳውን እንኳ ማንሳት በማይችልበት ሁኔታ ሲደቆስሏል። በአውደ ውጊያው ከ31 በላይ የተደመሰሰ እና ሁለት ብሬን የተማረከ 17 ክላሽ የተማረከ ከ2000 በላይ የነፍስ ወከፍና የቡድን ተተኳሽ የተማረከ የአማራ ፋኑ በጎጃም አንደኛ ክፍለ ጦር የጣናው መብረቅ ብርጌድ በዛሬ ሁለት ከ8 ሰዓት እስከ 10 ሰዓት ድረስ ጠላት በከባቢ ሲቀጠቀጥሏል ግድግዳው በርካቶች ሙትና ቁስለኛ ተደርገው ጠላት በደረሰበት ምት መቋቋም አቅቶት በመኮር ከፍተኛ ቁጥር ተጨማሪ ሀይል ለመምጣት እስኪገደር ድረስ ከባድ ውጊያ በተደረገ ሲሆን አስክሬኑ ቁስለኛ ለማንሳት ሞተር እና መድፍ ጭምር ተጠቅሞ ነበር። በሌላ ወደ ውጊያ ዜና የአማራ ፋኖ ጎጃም አንደኛ ክፍለ ጦር የጣናው መብረቅ ብርጌድ ስቦ መምታት ተገበረ። በዛሬው ዕለት ከቀኑ ስምንት ሰዓት ላይ የመጀመሪያ ውጊያ እስከ አስር ሰዓት ድረስ ጠላትን ቀለበት ውስጥ በማስገባት በዚህ ቁጥጥር መግለጽ ባይቻልም በርካቶች ሞትና ቁስለኛ በማድረግ የተቻለ ሲሆን ጠላት በደረሰበት ኪሳራ መቋቋም ስላልቻለ በመኮድ ከፍተኛ ቁጥር ያለው ጦር በማምጣት አስክሬና ቁስለኛ ለማንሳት በሞተርና በመድፍ ሲደበደብ የዋለ ሲሆን በመጣበት እግር ተመልሶ መኮድ እንዲገባ ተደርጓል። ዘመቻ አንዲነት ጎንደር ግንባር ሀያ ሶስተኛ ቀን በያዘው ዘመቻ አንዲነት በጎንደር ግንባር ለተከታታይ አራት ቀናት ውጊያ ሲደረግ የነበረ የቋራ አካባቢ ጠላት በመደምሰስ ከተሞችን መልሶ መቆጣጠር ተችሏል። ከፓዊ ሱዳን ጠረፋማ ቀጠናዎች በመነቃነቅ የቋራ ቁልፍ የፋኖ ይዘታቸው ለመወርወር ከፍተኛ ቁጥር የነበሩ የጠላት ብርሃኑ ጁላ ጦር ለተከታታይ አራት ቀናት አባይ ዳር ሰላማ አርጊና አዲስ ዓለም የአማራ ፋኖ አንድነት በጎንደር ሰራዊት ባደረሰው ምት እና ቁስለኛ የተበሳጨ ወራሪ ከዘጠኝ በላይ ንጹሀን ረሽኗል። ከአርባ አምስት በላይ አርሶ አደር የቁም እንስሳትን አርዶ በልቷል፣ ዘርፏል። በተመሳሳይ ቤቶችን አቃጥሏል። አራት በላይ ሞተር ሳይክሎችን አቃጥሏል። በንብረት ላይ ተጨማሪ ውድመቶች አስከትሎ ነበር። ሆኖም ዛሬ በዘመቻ አንድነት ሀያ ሶስተኛው ቀን ቀዝቀዝ በተባለ ቦታ አስቦ በመምታት ወታደራዊ ስትራቴጂ ጠላት ክፉኛ ተደቁሷል። ቁጥሩ ለጊዜው በውል ያልታወቀ ጠላት ሞትና ቁስለኛ ሆኗል። በሰፊ በረሃማ ጠረፋማ በረሃ እየተደረገ የሚገኘው አውደውጊያ ውጊያ በራሪውን በማጽዳት አባይ ዶር ሰላም አርጊና አንድ ሰላም መለስተኛ ከተሞች የአማራ ፋኖ አንዲነት በጎንደር የመሳይ ካሳ ኮር የአድዋ ክፍለ ጦር ነብሮ ብርጌድና ጣናው ዋሴ ክፍለ ጦር ቀጠናውን ተቆጣጥሯል። የአገዛዙ ግፍ በዛሬው እለት ማለትም ሁለት ስምንተኛ ወር ሁለት ሺ አስራ ሰባት በዋስ የተፈታውን ሰው አገዛዝ ወዳልታወቀ ስፍራ አፍኖ መውሰዱ ተሰምቷል። በቂሊንጦ ማረሚያ ቤት የሚገኝ ከሁለት መቶ በላይ የአማራ ምሁራን፣ ጋዜጠኞች፣ ፖለቲከኞች፣ አክቲቪስቶች እንዲሁም ወጣቶች አንዱ የሆነው ሚካኤል መላክ ለአንድ አመት ለፌዴራል ፖሊስ እና ቂሊንጦ ማረሚያ ቤት ከእስር የቆየ በኋላ መጋቢት ሀያ ዘጠኝ ሁለት ሺ አስራ ሰባት በዋለው ችሎት የአገዛዙ ነው ለመኖረኝነት በተገለጠበት ችሎት 300ሺ ብር ዋስ ተፈቅዶለት ዋስትናው ያስያዘ ሲሆን በትናንትናው እለት ተፈች ተብሎ ከተቀጠሩት በኋላ ያላለቀ ነገር ስላለ ነው ብለው መልሰው የነበረውም ቢሆንም የዛሬውም ምሽት እንደተለመደው ተፈች ብለው በመጥራት ከማረሚያ ቤቱ በር ላይ አፍነው መውሰዳቸው ተሰምቷል። የፖለቲካ እስረኛ መንበር አለሙ ዛሬ በአገዛዙ ፍርድ ቤት የተናገረው ያለ ፍትህ በአገዛዝ ከታገጡት ሁለት ዓመት አልፎናል። የተከሰስነው ሕገ መንግስታዊ ስርዓት በኃይል ለመናድ ተንቀሳቅሳቸዋል ተብለን ነው። የሚገርመው ሁኔታ ግን የዜጎች የተፋጠነ ፍትህ የማግኘት ሕገ መንግስታዊ መብት በግላጭ እየተጣሰ ያለው የአገዛዙ ምልመላ ካድሬ ያለ ከልካይ ፍትፍ ነፍጎን ለሁለት ዓመት አግቶን አረካ ብሎ እየቀጠለ ነው። የአገዛዙ ካድሬ ምስክሮች ማምጣት ያልቻለ ነው በሰላም መደፍረስ መንገድ ስለሚዘጋ ነው የሚል ይደሰኩራል። ለመሆኑ አገዛዙ ሰሞኑን አማራ ክልል ከሁሉም አካባቢዎች ተውጣጡ የብልጽግና ታማኝ አባላት ወጣት እና ሴት ሊግ ድርጅት አባላት በማደናገሪያ መሳሪያ የምክክር ኮሚሽን ባህር ዳር እያወያየ ነው በማለት አገዛዙ ልሳኔ በሚችል የቴሌቪዥን መስኮቶች ነግሮናል። ኧረ ለመሆኑ አገዛዙ በመቶዎች የሚቆጠሩ ታማኝ አባላቱን ለዲን እንግርግር ኮሚሽን ወደ ባህር ዳር አጓጉዞ ሰብስቦ መወያየት ከቻለ በእኛ ላይ ይመሰክራሉ ብሎ ያሰለጠናቸውን ቀሪ አምሳ የኬሚሴ ሸኒ አባላት ለምስክርነት ማቅረብ ለምተሳ ነው። አቃቤ ሕግ ይህን ቀልድ የሚቀልደው ፍትህ እየቀበረ ያለው ችሎቱን ጭምር እያመራ ያለው በዳኞች ይሁንታ ነው። ስለሆነም ችሎቱ ህግን ሀይል ይለው ይገባል ገለልተኛ ሆኖ ይዳኝን እሱ የማይሆን ከሆነ ግን ዳኛው ዝንጀሮ መፍረጃው ገደል ከምን ላይ ተቀምጦ ይነገራል በደል የሚለው የፋሲል ደሞዝ ዘፈን ጋብዘናቸዋል ከናካቴው ፍርድ ቤቱን የምንቀር መሆናችን ልንገልጽላችሁ እንገደዳለን ብለዋል ውድ እና የተከበራችሁ ቤተሰብ በነበረን ቆይታ እናመሰግናለን ለዚህ ለቤት አዲስ ከሆኑ ሰብስክራይብ ሼር በማድረግ ቤተሰብ ይሆኑ